ስለዚህ እኔ ሀያፒ ተጋለጠች፣ ተዋረደች። ለሶስት ዓመት የለፈለፈችው ውሸት በእውነት ሊሰድበው ባለው ሰው ይህ ነው ሐቁ ስለወጣለ ደስ ብሎኛል። ከአሁን መድረኩ ያንተ ነው። ጥግ ድረስ ታወራለ። እኔ ማዳመጥ ነው ከዚህ በኋላ ሂሳብ ነው የምናወራው ከዚህ በኋላ ዛሬ ግን ፏ ብልለ የት ነው፣ ሜሪላንድ ነው በሆነ ጉዳይ የት ነ ሂሳቡን ታመጣለ። ሜሪላንድ መጥቼ ለሆነ ጉዳይ በውስጥ ነግራለሁ፣ ለምን እንደመጣሁ እሺ አሳውቃለሁ። አንተ አውራቸው እኔ ምን አወራለሁ ብለ ነው። መልካምነት ወይ ቅንነት ዋጋ ያስከፍላል ይላልና እኔ እንግዲህ ያው አልታመንኩም። ወረቀቱን አሰርቷል ተብያለሁ፣ ነጮችን ያዛል ተብያለሁእና አሁን እኔም ራሴ ዲሲ ለመጣ ነው ትራምፕ ጋር የሆነች ቦታ እንዲሰጠኝ እና ያሳቀኝ ፓርት እሱ ነው። የአሳቀኝ ፓርት እሱ ነው። ነጭ ሰው አስቀምጧል እዛ ጋር ሲባል እንዴ ይህን ያክል ፓወር አለኝ እንዴ ለካ አልኩኝ። እና ይሄ ስለሆነ ያው ምን ምን ትላለ የሆኔ ያው መጀመሪያም እዛ ድረስ የሄድኩት አንተን ከፍሎት ነው እሱ የሚናገረው ምናምን ሲባል የሆኔ ለአንተ ብዬ ሄዳለው ነው ያልኩት። ሄጄ ይህን ነገር አደርጋለሁ ብዬ በቪዲዮ አሳየው። መጀመሪያ እዛ ስለመሆኔ አሳየው፣ የእነሱን ታፔላ አሳየው፣ እዛ ቦታ ስለመሆኔ ሰዎቹ እዛ እንደሆኑ ምናምን አሳየው። ከዛ እንደውም የድሮው ቮይስ ነው እንዳይባል ሪሲቱን አዲሱን ላኩልኝ፣ ኢሜል አድርጉልኝ አልኳቸው። ኢሜሉን ስክሪንሻት፣ ሁሉን ነገር አድርጌት ልኬ ተሰርቶ ነው ተባለ። ከዚህ በላይ እንግዲህ ምን አደርጋለሁ? ያው ይሄ ነገር አላማው ሌላ ነው አላማው ሌላ ነው። እንግዲህ ጉዳዩ ሌላ ነው አልኩና እኔ በጣም ላመሰግነው የምፈልገው በዚህ አጋጣሚ አጽ ዘረ ያቆብ በእውነት በጣም በቃ የእሱም ፖለቲካ ሁሉ መስማት ጀመርኩ። አሁን እውነት ደብለ ይሄ ልጅ ይሄ ልጅ ሀቅ ነው የሚናገረው ለእውነት የቆመ ልጅ ነው አልኩና ቁጭ ብዬ የእሱን ፖለቲካ ራሷን ማዳመጥ ጀመርኩ። በቃ ሂዝ ላይ በደንብ ነው ተንትኖ የሚያስረዳ የነበረው በደንብ ነው እያንዳንዷን ነገር በጥንቃቄ። እኔ እንግዲህ ኦሮሞ ነኝ፣ ለዛውም የወለጋ እንደውም እኔን መቀጥቀጥ ነው የነበረበት። የሚናገር የነበረው ንግግር በአማራነት ከሆነ ለአንቺ ነው የምናገረው፣ ግን እኔ ትክክለኛ እውነቱን ነው የምፈልገው። ልጁ እንደውም አንቺ በገዛሽበት ሰዓት ፍራኦል ኦነግ ነው እየተባለ በሚቀጠቀጥበት ሰዓት ነው የኦነግ ነው ተብሎ በሚቀጠቀጥበት ሰዓት ነው አንቺ ሄደሽ የገዛሽው ብሎ ሲናገራት ነበርና፣ እንግዲህ እኔ እግዚአብሔር የተመሰገነ ይሁን ሆኔ ምክንያቱም ምንትናረ ግን ቴምርን አንድ በጣም ማመሰግናት ነገር አለ። በጣም ከልቤ ማለት ነው ማመሰግናት ነገር ምንድነው፣ ትላንት አንድ የሆነ ቪዲዮ ለቀቀችና እሱን ሰምቼ አንኤክስፔክትድ የሆነ ነገር ለቀቀች። የሆነ ሰው ሲያወራ ሪከርድ አርጋ ማለት ነው እና በሱ ላይ በጣም ነው ማመሰግናት። አንዳንዴ እንደ ወንድም የምትቀርበው ሰው አለ አይደለ? በጣም እንደ ወንድም ቀርበ አብረ የምትኖር አብረ ብዙ ነገር የምታደረግ ያ ሰው ከኋላ ደባ ሲሰራ፣ ለእኔ እንደውም ኢንቨስቲጌተርም ነች ፖሊስም ነች ምንም ነች። በዛ ውስጥ ብዙ አጠገቢያ የነበሩትን ሰዎች እየለቀመች እያሳየችኝ ነበር ለእኔ ምን አይነት አመለካከት እንዳላቸው የጠበኳቸው ሰዎች ሳይሆኑ ያልጠበቅኳቸው ሰዎች መልካም ነገር ሲያደርጉ አይቻሉ። በጣም የጠበኳቸው ሰዎች ደግሞ ፈርዘር ሄዶ አታክ ሊያደርጉ የሄዱ ሰዎች አይቻሉ። እና ሁለቱንም ያሳየችኝ። ስለዚህ ለእኔ እኔ እሷን አልቀየማትም። እኔ ማንንም አልቀየምም። ማንም በማንም የሚያዝን ልብ የለኝም እና ዮኒ ከፍሎት ነው እንደዚህ አርጎት ነው ምናም ይላሉ። እኔ እናንተ እንግዲህ አትላንታ ነው መጀመሪያ የተገናኘው። ዮኒ ቬጋስን ፈልጌ ናሲ ላይ እንደውም ስራ ላይ ካልመጣህ ሲለኝ፣ ወደ አስር ዓመት አልተያየንም። ድሮ አብረን ስንገናኝም አይታል፣ እንዴት እንደምንበሻሸቅ አይታል። በጣም ነው እንትን የምናደርገው የምንበሻሸቅ፣ ሊጋደሉ ነው የሚደርሰው። ጌታ እንደዚህ የሚጫወት አይመስልም። ፊራን ቁጭ ብላችሁ ላወቀው ሰው ለሚያወራው ሰው ብታይ አዝግ አዝግ ነው ጌታ። አውራ እና ከእሱ ጋር ና ሲለኝ፣ እንደውም ስራ ላይ ነበርኩኝ። መጣው ሽቆ ትኬት ልቁረጥ አልኩና ፎርተሪ ነው የደወለልኝ። ቲኬት ሳይ ዴልታ ቲኬት ሳይ ላይክ ሲክስ የሚነሳ ነበረ። ወደ ቤት ራሱ አልገባሁም። አዎ በዛው ነው ኤርፖርት የሄድኩት። በዛው ኤርፖርት የሄድኩኝ መጣሁ። ልብስ ራሱ እዛ ነው የገዛሁት። እኛ ጋ ነው የገዛሁት። እግዚአብሔር መሰክሬ ነው የምልህ ልብስ ምናምን ራሱ እዛ ነው የገዛሁት እንጂ ቀጥታ መጣው ሆቴል። እኔና ሰው ቁጭ ና እንዳ አንተ መጣ እንዴ ዮኒ ነው እንዲህ ያልኩኝ። ምክንያቱም እንደዚህ አልጠበኩም። አረ ሳይ እንደ ዮኒ ዮኒ ነው አለኝ እንደ ዮኒ ነው እንደ አልኩኝ እንደ አየሁና ገና ያን ምናምን ምናም ሸንቀጠነህ ምናም አልኩ አወራው ይሄ ማርገ የነበር እንደምታስበው ግን ማለት እኔ እንትን የሆነ ገዘፍ ያልክ ምናም ምናም መስለኝ ነበር። እንደዚህ እንትን ያልክ የጠበኩት ግን ሳይ ከዛ በቃ የዛን ቀን ማታ አወራን። ቁርስ ላይ ተገናኘን። ከዛ አወራን ተጫወትን። በዛ ነው እኔና እናንተ ይትግባባ ከዛ በኋላ በቃ እንደዚህ አይነት ሰው አትመስለኝም ነበር ምናምን ያልከኝ፣ እኔም ራሱ በዛ ተግባበን ተጫወትን፣ ጨዋታ ነበረ ተለያየን። ከዛ ደግሞ በዮዳብ ጉዳይ ሲያትል ጋር ተገናኘ። በቃ ከዛ ውጪ ምንም እኔ እናንተን ያገናኘ ሌላ በምንም የምንገናኝበት እንትን አልነበረም። ለዛ ፐርሶናሊ ስለተዋወቅንና ስለተግባባን ለዛ ነው አንተ እንትን ያልከው እንጂ በማየው ነገር ደግሞ በማየው በምናውቀውም ደግሞ እዚህ ፊራ ረዳ ነው፣ ያልተረዱም አለ። ያልተረዱት ምንድን ነው፣ ካላመነበት አያደርግም። ይቅርታ ይቅርታ የጠየቀውን አልሰማው ማ አንዱ ከድር የሚባል ገባና፣ ና ይቅርታ ልል እፈልጋለሁ አለኝ። ገባ። እሺ ምንድነው ስል፣ ከቴሚር ጋር እኔ ነበርኩ ሌባ ነው አጭበርባሪ ነው ብዙ ነገር አድርጓል ሰው እንደዚህ አድርጓል ብዬ ሳወራ የነበረው ያን በጣም ፀፀተኝ፣ አለም እርዳኝ ብዬ ቴክስት አድርጌ አድርጌ አድርጌ ቴክስቴን ሳታይ ስጥቀር ተበሳጨሁብ አለኝ። ይህ እንደዚህ ነው ጨዋታ እና ተበሳጭቼብ፣ በዛ ነው እኔ ከእሷ ጋር ሁኜ ስሰድብህ የነበረው። እየወዳብማ ሰላም ፈጠርኩ እኮ እኔ ነኝ ቀርታ የጠየቅኩ። ይለፍልህ። ከነ ጫማተኛ ከፈለክ ገብቶ ማውራት ይችላል፣ ተፈቅዶ አለ። ቢገባ ጥሩ ነው። እኔ እንደነገርኳችሁ ሀቅ ስለወጣ በእኔ ያደ እሱ ግ ላይቭ ግባና ይወዳበኝ። ከኛ ጋር ላይቭ ገብተናል። በዚህ መምጣት አንተ ላይቭ አልነበርክም እኮ በጎን ነው የመጣ። በግስት ነው፣ በግስት ነው የመጣ። ለዛ ነው እንደ እንደዚህ ቆንጆ የሆንኩት። በግስት ነው፣ ፊልተር የለውም። ልትጣራ ነበር። አንድ የሌ ጓደኛ አለችኝ። ፌመስ ወሪዝ ፍሮም ትለኛለች በእኛ ቋንቋ ላውራት ሚሚላል። አይ ግን እግዚአብሔር ይመስገን። እኔ ደስ ያለኝ ምንድን ነው ማን ይስማኝ እንደምታየው ብቻ የምረገጠው እግዚአብሔር በሚያውቅም ግን አሁን ሰው ትፈርዳላችሁ የወር ደሞዜ አስተካክላለሁ በ ሀሳቤን በፈጣሪ እና በፊራ ጥለዋለሁ ጡረት አውጣል ደሞዝ ብቻ ነው እንዴ ደሞዝ ብቻ እኮ አይደለም በቃ እንደው ሼር ሆልደር ነው እንደውም በሌላ ምንድን ነው አንተ ቱ ቢሆንስ በጣም ሀቀኛ ሰውነ በጣም የልብ ሰውነ ሰው የሚያየው የአፍህን ነው፣ የምትናገር ምናምን ነው የሚያየው፣ እና የልብህን እንትን አይልም። እኔ ለዛ ነው ዮኒን ቀርባችሁ ምናምን ብታዩት የምላብዙ ጊዜ እና እኔም ደግሞ ብያለሁ። እኔ ቃል በቃል በቪዲዮ ሙሉ ሙሉ ይኸው መኪናውን ላገዝቶለታል ተብያለሁ። ዮኒ መኪና ስለተገዛለት ነው የሚያስቃብጠው። ቴዲ አዋሳ ግን ምን ተገዝቶለት ነው ተብሎ ራሱ ተሰድቧል። በአንተ ራሱ ቴዲም ተሰድቧል መጨረሻ ላይ እና ሶስታችን እናወራዋለን እንደ ቤተሰብ፣ ቶሎ የሚቋጭ ነው። እናንተ ግን ከእውነት ጋር መቆም ሀሳቡን ያስቀየሩት ቀጥቅጠው ቀጥቅጠው ቀጥቅጠው ነው ቴዲን፣ እግዚአብሔር በሚያውቀው ቅጥቅጥ። እኔ አሁን ስድብ ከቀጥቅጠው እኮ ሀሳብ መቀየር እኮ የለብህም ታዲያ፣ ምኑ ነ እኔ ይችላል እኔ ለምን መሰለ ስላወቅኩ ከእሱ ጋር ሻይ ቡና ብላ አታቅም። ከእሱ ጋር ዶንት ቲንክ ልብ ለልብ አውርታችሁ አታውቁም። ከእሱ ጋር ብዙ ሚስጥር የላችሁም ከእኔ ጋር ግን ብዙ ሚስጥር አለ። እንደ ወንድም፣ እንደ ጓደኛ ምንመካከራቸው የምንነጋገራቸው ብዙ ነገሮች አለ። ተገናኝተንም ተገናኝተንም ሻይ ቡና ብለና እማቀው ነገር አለ፣ ስለ አንተም ማቀው ነገር አለ። ስለዚህ አደባባይ ላይ በዛ ሰዓት እንደዛ ሲባል ወጥቼ ስናገር ብዙዎቹ ቢቀጠቅጦኛ አልተሰማኝም። ለምን ያየሁት አለ? እውነት የወጣ ጊዜ ምን ይሆናል? እውነት ያሸንፋል፣ ማንም አይደብቀው። ስለዚህ እውነቱ የወጣ ጊዜ አሁን ሊያሽቃብጡ ይመጣሉ። እማዝ ነው በዛ። ሌሎቹ አሁን አንተን ሲረግጡ ሲሰድቡ፣ ሌባ ነው እንዲህ ነው ሲሉ የነበሩት አሁን ደሞ ፊራት ትለያል ይለዋል። ይሄ ነው የሚያመኝ ገባ። እውነት መጀመሪያ ለማዳመጥ እርግጠኛ ሳይሆኑ ሲለፈልፉ ይኖሩና ልክ እውነት ሲወጣ ደግሞ እንዴ ብሎ ደግሞ አዲስ ይመጣል። እና በዛ ነገር ላይ ይቻለሁ ግን ለማቀው መልካም ሰው ነው ራ እኔ እስከማውቀው ደግ ሰው ነው፣ አስተዋይ ሰው ነው። ጸሎት እንኳን የሚያስብ ሰው። እኔ እንዲያውም የጠየቅኩት ጥያቄ ሲያትል እያልን ካስታወስክ፣ አንድ ደሜን ያፈላኸው ነገር ልንገራ አልኩት። ቁጭ ብለዋል፣ ይኸው አለ እዚህ ጌታ መስክር። እንዴት በጣም አድርገው ያንተን ህይወት ለማወጥፋት በትልቅ ደረጃ የሆዱ ሰዎች ጋር እንዴት አብረ ትሆናለህ ስል ያለ ነገር ቃል በቃል እማረሳው እኔ ራሱ ወደፊት እግዚአብሔር እንደዛ ይቀይረኛል ብያለሁ። ወደፊት አምላኬ ምን አለ፣ እኔ እኮ ክርስቶስ ሰባ ጊዜ ቢያጠፉ ሰባ ጊዜ ይቀርበል የሚል አምላክ ነው ያለኝ። እንደሱ ነው ያለኝ። ከዛ በቃ ምንም ማድረግ አልችልም። እንደዚህ ብሎ መጽሐፍ ቅዱስን የሚያወራል ሰው ጋር ምን ብለህ እንደምትከራከር እና እየተማርኩ ነው። የአንዳንድ ሰዎች ኳሊቲነትን እኔም እየተማርኩ ነው። ስለዚህ እስኪገ ድረስ የተሄደበት ሰው አይተናል። እንደ ፊራ የተሄደበት እኔ ሶሻል ሚዲያ ላይ አላየው አላየው አለው የምትሉ ካላችሁ ደግሞ አውሩ። አለ ሌላ ሰው በዚህ ደረጃ የእሱን ለምንም ስለሱ የሚያውቁት ነገር የለም። they they don't መረጃ እኮ ይዘው መጥተው አይደለም የሚያወሩት መረጃና ማስረጃ ይዘው ይላሉ መጨረሻው ግን እግዚአብሔር አምላክ ነፃውን ስላወጣው እኔ ደስተኛ ነኝ። ሌላ የምትላቸው ሀሳቦች ካሉ ከእንትና ጋለው ከቴዲ አዋሳ ጋር የምንጨርሰው ነው ቃል ምድር ለስማ እዚህ ጋር እሱንም ቴዲንም እሱንም ወዳቸው ማከብራቸው ወንድሞቼ ናቸው። እሱ የሚቋጭ ጉዳይ ነው። ስለሌላው ግን እናወራለን። ሌላ ወዳጆች ካሉ ማስገባ ሌላ ያ ምን እላለሁ። ሙሌ ቴንክዩ ለምላ ሙሌም በእኔ ምክንያት አንተ ሙሌም ናቸው የተሰደበው። ሙሌ ለካ ተረግቷል። ስለንስስ ጎትታቸው ቆይ ቆይ ቆይ የገስቱንም አለ ቆይ። ግን ፏ ብላል። የምንድን ነው ሻውሮ ስጄ ነው ብራተር? ፏ ብላ አለ ጸጉርህን ተስተካክለ ምናምናም ፏ ብላል። ሻውሮ ስጄ ነው ሻወር ሰው ውስድ ነው። እኔ እኮ ስነሰ ሰዓቱን ሳይ ቡካ ቡካ ተረግጣለች። ቡካ እርሳ። በቡካ መሲ ብሪጅስቶን መሲስ ሱቅም አለን ምንም አለን ዳላክዬ እናቱ እኔ ስረገጤት ነበር ስረገጤት ነበር። የት ነበርሽ? ሙሌን ረገጡት አላስተረፉትም ከእኔ ላይ ወርደው ከእኔ ወርደው ዘር ያዕቆብ ራሱ እኔ በጣም ደንቆይን ልሞት ደንቆይን ምርቃት እንሄዳለን። የዳላክን ቤት ምርቃት አዎ፣ በደስታ በደስታ። ቀላል መጣች፣ ገደሏት። አሁን ደግሞ ዋን ፖይንት ቱ ገዛች እኮ ቤት፣ ከዛም በላይ የምትገዛ ናት። ምን የእሷ እግዚአብሔር የባረቃት ሰው ናት። ዳላክ እንመረቅላታል መስ ቀላል። ማኛ ወይ እናቱ አለሽልኝ ዛሬ ላዳምጣቸው አልቻልም። ሻውርሱ ወስጄ ነው ይቅርታ ቤተሰብ። ተለይተብኛል። ዛሬ ጸጉር ቁርጥ ምናምን ብርሃን አለው ምናምን ምናምን እንትኑ በመስኮት በብዛት አለው። ይሄና መስኮቱ በዝቶ ነው። ቆይ ቆይ ቆይ ቆይ ልሸፋፍ፣ አንዳንድ ንብረቶቼን ልሸፋፍት እግር ካዩ እንትን ልበለው